ብሬ የሚያደርገው ነገር በቃ ብታዩት ዝንጥ ብሎ ምናምን ምናምን ነው እየወጣ የሚሄደው እኔ ደግሞ ከዚህ ሽቲ ለብሼ ጎተት ስልስ ውል የሆነ እንደሌላ ነገር አይቷል። እና እስኪ ዛሬ እሱ እንዴት እንደምዘንጥና እንዴት እንደሚያምርብኝ አይቶኝ ስለማያውቅ፣ እስኪ እንደዚህ ቤት ላይ ተቀምጬ ሽቲ ለብሼ ነው ጠብቀው። ሲቀጥል እየዘነጠ እየሄደ ሰው እያገኘ ይሁን ምን ይሁን አላውቅም ቢሮ ሊሄድ ነው እያለ እየዘነጠ ነው የሚሄደው። ስለዚህ ቀለበቱንም እስካሁን አለበሰው መንገራችሁ ላሰራው ብዬ እንኳን ብሄድ ልክ ክኮኑ ልኬ ነው ምናምን ላይ ክቸዋለሁ ምናምን ብሎ አጥፋፍቶ ዝምን ያለ። ስለዚህ ዛሬ ምሳም አልሰራሁም እኔ እንደዚህ ሁኜ ዘንጭም ብዬ በሬ ነው ምሳ ራሱ ማቀርብለት ታያላችሁ። እና ያው እንግዲህ ዱላ ካለው መቻል ነው። እና ውድ ተመልካቾች እንግዲህ የድብ ካሜራ ነው አድርጌዋለሁ። እየደውሏል እየመጣው ነው ብሏል። እኔ እንደዚህ እየልጣጥቀው ነው እንደዚህ አድርጌ ለብሼ ደሞቸቀሚሱስ አይተኛውቅም እና እንዴት ነው አምሮብኛል ምናምን ስለው እዛ የሚለውን ትሰማላችሁ። ውድ ተመልካቾች ይሳካልሽ በሉኝ። እንዲ ነው ድብ ካሜራ ስለሆነ አያየው። ውድ ተመልካቾች እኔም በቃ ምሳማ አቀርበው እንደነገርኳችሁ ታያላችሁ። አብራችሁ የት ነሽ መሰለሽ ነው ሻይ ቡና ልስ ጓደኞች ነው ችግር

ወያጅ ብቻ ከመቼ ወዲህ ነው እንደዚህ እንደዚህ መልበስ እየመርሽ የምትወጂያለሽ ነው? ስራ ስትወጣ በቃ ለበስኩኝ። ብዙ ጊዜ ሱፍ ለበሰ ፈለሽ ነው አንቺ እንደዚህ ሆነሽ የጠበቅሽ ኧረ

ራስ መጠበቅ እንደዚህ ራስ ህን ተጠበቅ። እናንተ ይሄ ነው ውበት ይመስላችኋል? ቲ ለብሶ ከቤት ሰው ተዋለ ባላገመኛ ሴት። ስለዚህ አሁን አንቺ በቃ ከተማ ይሆንሽ ማለት ነው። እንደዚህ አድርገሽ አጨረስኩሽ ይሆንሽ ማለት ነው። የምታዩት ይሄን ነው እናንተ የምትይው አንድ ሰው እንደዚህ ይኸው ቀለብ ዘናጭ ሲመጡ እንደዚህ ጎተት ትያልኩ አይደል በቃ ተናዳ ትታይ ትሄድ። ዘናጮች እንዲመጡ ይፈልጋል። ስለዚህ ትቶኝ ከሚሄድ እንደዚህ ዘንጭል ጠብቆ ብለሽ ዘን እኔ

ይ ትታየ ኧረ ትታዬኛለሽ። እንደዚህ አይነት ሰው ማየትም አልፈልግም ማየትም አልፈልግም። አይ እንደዚህ ለአንተ ሽሮ ምግብ ስላቀረብኩልህ ነው። አሁን ውጭ ወተን፣ ውጭ አሁን ብዙ ነገር በጣም ብዙ ነገር ማለት ነው። የእውነቴን ነው የምናግርሽ። ብዙ ነገር እየታገስኩሽ ስለሆነ፣ ምክንያቱም የነፍሰ ጡር ጸባይ ይቀያየራል ብዙ ነገር አለ ስለሚባል ባላቅም እኔ ሲባል ስለምሰማ እኔ በጣም እየታገስኩሽ ስለዚህ፣ በዚህ ማድረግ ትዳርን ያፈርሳል እንጂ ትዳርን አንተን ያደርግ ምን ችግር አለ? ራስ መጠበቅ ትዳር ይሄ ራስ መጠበቅ አይደለም። ገብቶሻል? በአግባቡ ነው። አንተ ራስ እንደ እርቃሽ እየሄድሽ ራስ መጠበቅ አይደለም። ተይ እንደዛ። እኔ አሁን ስንት ቦታ ጋብዤ በእራት ግብዣ ወይም በምሳ ግብዣ ምክንያቱም እንትን ለአንቺ ነው ጥሩን ጥሩ ያው እራሱ እኔ ደስ የሚለኝ ነገር ታውቂያለሽ፣ ዝም ብለሽ ምንም ይኸው ለማናደድ ያደረግሽው ነገር ነው እንጂ እኔን ለማስደሰት ያደረግሽው ነገር አይደለም። የእውነቴን ነው የምነግርሽ። አሁን ይሄን አድርገሽ የጠበቅሽኝ እኔን ለማናደድ ነው እ እንደዚህ ሱፍ ለፍሼ ስለሄድኩኝ ተናድሻል ማለት ነው ለስም አንቺ ለስሙላ ዝም ብለሽ ከላይ ለምንድን ነው ስሙ የማትለብሰው? ለምንድን ነው እንዲብሎማ ትሄደው ምናምን ምናምን ትሄጃለሽ፣ ግን ለብሼ ሲሄድ ትናደጃለሽ። አሁን ዛሬ እንደዚህ ልብሶፍ ለብሼ ስለሄድኩ ነው። አንቺ ደግሞ እንዲሁ ነሽ የጠበቅሽኝ ማለት ነው። ስለዚህ እኔን ለማናደድ እንጂ የሚያስደስተኝ ምን አይነት እንደሆነ ታውቂያለሽ? እራሴን መጠበቅ ነው የሚያናደድ። እራሴን መጠበቅ ማለት እንደዚህ እርቃሽን ሆነች መቆየት አይደለም። አንዳንድ የሚወጫ ልብስ እኮ ግድ ነው፣ ይለያል። ምሳ የለም። በፈለክ በበርበሬ ምቅመስ ብለህ ካበላህ ሄደህ ምንም አሁ እንታታጠብና ምትበላ ከሆነ ማለት ነው።

ላይክ ሸር ሰብስክራይብ አድርጉና፣ ውድ ተመልካቾች፣ ብሬ ዛሬ ለመጀመሪያ ጊዜ ተናዱ። እንደዚህ አይነት ልብስ እንኳን ልለብስ እንኳን አሁን ነው ሳጥሮኝ ድሮም ለብሼ አላውቅም። እንደዚህ አይነት ልብስ ረዥም ነው ኦኬ። ስብ ነው እንጂ ታም ረጅም ቀሚስ ናት ደስ ምት ግን፣ አንዳንዴ አንዴ ወጫት ወረኛ ዲ ይኑ ለነብ ሳጥሩ በታይት ልለብሳት ንግዘው እና ውድ ተመልካቾች፣ እሱን በይብሉ ይሏል። ድብቅ ካሜራ ነበረ። ተመልካቾቹ ይኸው፣ ምግቡ ይኸው። እንደዚህ ቀብቼ ይህን በልተን እንሄድ ምናምን ብየው ነው እየሰማ ራሱ ይኸው። አልመጣም ብሏል አኩርፋል። ይጆላታል ውጁ። ተመልካቾቹ ቻው።